አዳይ የመደፈር ሙከራ ሊደርስባት ነበር። ነገር ግን እንዳጋጣሚ ይሆንና ዴቭ ወደዛ ክላስ ተይዞ ይገባል፣ አዳይ ወደ ታገተችበት። ያ አለሌ ነው ማንም የሚባለው ወስላታ እንግዲህ አዳይን ጉድ ሊሰራ ሲል ተርፋለች። ለዛሬው ተርፋለች፣ የነገውን ባናቅም። ጫኔ የተባለው ግለሰብ እንዳጋጣሚ ዴቭን ይዝና ወደ አዳይ ወደ ታሰረችበት እና ወደ ታገተችበት ክፍል ይዞት ይገባል። በዚህም እንግዲህ ስራውን መስራት አልቻለም ማለት ነው አዳይም ዴብን እንዳየችው ዴቪ ለምን መጣ የሚል ጠያቄ ነበር የጠየቀችው። አይዞሽ በቃ እኔ በማንኛውም አጋጣሚ ከጎንሽ ነኝ ይላታል። የአዳይ አባትም ጫጫታቸውን ሰምተው ወደ ውስጥ በገባ ጊዜ ይህ ደግሞ ወጠጤ ማን ነው እንዴት መጣ የሚል ጠያቄም ጠይቆታል። ጫኔም እንግዲህ ወጣስል እዛ ጋር በበሩ ጋር ቆሞ ነበር እና አንገቱን ብዬ አመጣሁት ብሎታል። በቃ በደንብ ቅጥቅጥ አድርጋችሁ ደብድቡት የሚል ትዕዛዝም ሰጥቷቸዋል። ጫኔም በቻለው አቅም እንግዲህ ቀጥቅጦታል ማለት ይቻላል። ዴቭን እንዲሁም ዴቭ የአዳይን አባት ካየው በኋላ የአዳይ አባት አሁን እኮ አዳይ በጣም ትልቅ ልጅ ነች፣ ከ አስራ ስምንት ዓመት በላይ ነች፣ በራሷ መወሰን የምትችል ልጅ ነች። እንዴት ነው አሁን ትልቅ ሰው እንደዚህ አስሮ መቀጥቀጡ ምን ማለት ነው? እንደዚህ አያድርጉ፣ በህግ ያስቀጣል። ሴት እንግዲህ ፖሊስና ህግ ሲያነሳበት ደግሞ አንተ ማነኛል ከየትኛው ጠበቃ ነው የሚል ጥያቄም ተጠይቋል? ህግ ያለበት ሀገር ነው እና ሲይዛለን እያለ ቢያስፈራራውም አንተ ደግሞ ማንና የምታስፈራራኝ ልጅ ናት አያገባ መብቴ ነው እንደፈለግከ ማድረግ ብሎታል ልጅ ብትሆንም እንደዚህ ማሰቃየቱ ተገቢ አይደለም እያለ የመከረው ነው ወደ ዴብ የአደይ አባት ቁጣውን ደግሞ አበስሯል ለካ ከዚህ ወጠጤ ጋር የጀመረው ነገር ስላለ ነው አላገባም ምናምን የምትይኝ ብሏታል አደይን አደይ ካሁን በኋላ ዴብ ከታየ በኋላ የባስ ችግር ውስጥ ተገባ ተገባይ ይሆነ ብዬ አስባለሁ እኔ በበኩሌ አባቷ ይባስ ብሎ ኃይለኛ እንደሚሆን እርግጥ ነው። አስራቸው አስቀምጡትም ብሎ ትዕዛዝ ሰጧቸው ወጥቷል ማለት ነው። በሌላ በኩል ሌላኛው አፍቀሪዋ ዳይመንድና እንዲሁም ኪንጎ፣ ዳይመንድ እንደተለመደው ከከተማ ወደ ገጠር እኮ ያለ ምንም አዳይ እና ያለ ምንም በቃ በማገባ ይነ መጠው ያለም ይመስላል። ንጉስ አዳይም በጣም ስለሚወዳት አሁንም ስላዳይ እያሰበ ነው። ቆይ ታዲያ ያዳይን አባት ካወቀውና እንደገና ደግሞ አሳድጎ ከሆነ ለምን ሄዳታ መጣት የምናስጠፋት እና ይዘናት ምንድ እያለው ነው ዳይመንድ ግን እየተስማማ አይደለም። ታዲያስ ከዛ ይዤ ጣፍቼ ምን ላድርጋት ነኝ? በኋላ እኮ ጦሱ ለእኔ ነው የሚተርፈኝ። ስለዚህ እንደዚህ ማድረግ አልችልም እያለ እየነገረው ነው። ንጉስ፣ ደግሞ እኔ አዳይን በጣም እወዳታለሁ፣ ስለዚህ ማጣት አልችልም እያለው ነው። ታውቃለህ፣ ለመጀመሪያ ጊዜ ወደ ከተማ ሲሄደው ካሹ ጋር ነበር የሄድኩት። ከዛ እናቱ ታመመች እና ተመልሶ መጣኔ በዛው ቀረው አንተንም የተዋወቁ እንደዛ ነው ብሎም የተፈጠረውን ነገር ጓደኝነቱን ያወራለታል። ታዲያ አደይ ስህት አይደለችም ለምን አታድናት እያለውም ነበር ዳይመንድ ግን የፈራ ይመስላል አባቷን። ዳይመንድም ለንጉስ ባክተዋት አደይን አደይ ዴብን ሳታፈቅረው አቀርም አሁን አንተ ምን አለ ብላ ነው የምታፈቅረው። ስለዚህ አደይ ብልጥ ናት ሞኝ አይደለችም። በእሷ ብዙን ተስፋ በታደረግ የተሻለ ነው። ዴብን አይተዋል ከገጠር ወደ ከተማ ከከተማም ወደ ገጠር መቷል። እንግዲህ አደይም ብሎ በዚህ ሁኔታ ደግሞ ከአባቷም ሊያድናት ይችላል። አንተ በምን አቅም ነው አደይ ለአግባና የኔ ትሆናለች ብለን የምታስበው? የምትወድ አይመስለኝም። እንድትጎዳ አልፈልግም። በኋላ ደግሞ ስትጎዳ ማየት አልችልም። እና ብትጎዳም ለእኔ ነው የሚተርፈኝ እያለ በአደይ ላይ ያለውን ተስፋ እንዲተው የገፋፈው ይገኛል። ኪንጎ ግን ጥሩ ምክር ነው የመከረው ንጉስ የሚቀበል አይመስልም። በሌላ በኩል ኤላና ቤዛ። ቤዛ እንግዲህ በእኔ ላይ ያላችሁን እምነት አጣቸው አይደለ። በእሷ ምክንያት እያለቻቸው ነው። ኤላም ምንም ችግር የለውም እያላት ነው። ኤላም ወይ ደግሞ አንቺ ሂጅና ከእናትሽ ጋር እንዲገናኙ አድርጌ እያላት ነው። እሷ አልሄድም ብላለች። ይሄ ሁሉ ጥርጣሬ ያመጣችሁ መቼም ያቸግፉ ለምለምን ስትል ለምለምን አንድ ቃል እንዳትናገሪያት በማለትም ዝም አስብሏታል። ከደቂቃዎች በኋላም ለምለም ትመጣለች። ለምለምም እንግዲህ በአሽሙር ነው የተናገረቻት። እኔ የምልሽ ቤዛ ግን ይሄ ሶፋና ይሄ ቤት የተመቸሽ ይመስልሻል ወይስ ደግሞ ተመችቶሻል? መቼ ነው ከዚህ ቤት የምትሄጂው የሚል ጥያቄ ምጠይቃታለች። ቤዛ እኔ ሄዳለው ብዬ አላሰብኩም ብላለች። እንዲሁም ባርኮት እስከሚመጣ ከዚህ ይሆናለው የሚል ሀሳብ ሰጥታቸዋለች። ለምለምን በቃ አስኮ እስከሚመጣ ተቆያለች። ከዛ ግን ውልቅ በይ ከዚህ ቤት፣ እኔና ኤላ ብቻ ነው መኖር የምንችለው የሚል ሀሳብ ሰጥታታለች። ኤላም እንዴል አረቀስ እየሻ ናገሪያት ስልጣን ከተሰጠሽ እኮ አልተቻለሽም። እኔኮ እንደዚህ የምናገራት አንቺ እንድታከብርሽ በማለት ነው የሚልም ሀሳቡን ሰጧታል። ኤላ እኔ ከእሷ ጋር የነበረኝን ጉዳይ ጨርሻለሁ። የድሮ ነው፣ ስለዚህ የተረጋጋዥ ናቸው እስኪ እንደዛ ትሆኝ ባይሆን ያለባት ነገር እስከሚቀንስ እያላት ነው ለምለም። ግን በአንተ በኩል የድሮ ፍቅራችሁ ቢያርቅም በእሷ በኩል ደግሞ አለ የሆነ ነገርም አለ፣ ስለዚህ ምናለች ትለኛለ ጠብቀኝ አንቀን እያለችው ነው። ቤዛም መጣችና እስኪ ሻፊ ልኝ ትላታለች። ለምለም ራት ሻፊ እያለቻን ነው እንግዳነኛ ላፈላም የሚል ሀሳብ ሰጣታለች። ኤላም አሁን ሻይ ማፍላት አቅቶች ነው፣ የጅናፊ ይላታል። እኔማ የሰው እንቅፋት ለማወቅ ነው እንጂ አያስተኝም ብላለች። ለምለም እንግዲህ ያው ቆጣ ብላለች። ደስተኛ አይደለችም ማለት ይቻላል። እንዲሁም ጥርጣሬ እያደረባት ነው። በቃ ተወደዋለች። ኤላን ትወስድብኛለች የሚል ስጋትም አድሮባታል። አዳይ እናትና እንዲሁም ማሹ ነ ኪንጎ ተሰብስበው እንግዲህ ዲቤት ነው ብለውም ጠይቀውታል። ዴቭ ታግቷል ይላታል ማለት ነው። ሌሉ ደግሞ እናንተ ውሾች እንዴት ነው ወንድሜን ጥላችሁት የመጣችሁት እያለቻቸው እኖት ነው እንዲ አሁን ጥላችሁት ትሄዳላችሁ? ጉድ እኮ ነው እናንተ ስሄዳ። ምንድን ነው የኪንጎ ነገር? ወንድሜን እፈልጋለሁ ብላ ስትነሳ ልጁም በዚህ ጨለማ ወዴት ነው የምትሄጂው? የጅብ እራት እንዳትሆኚ ጅቡ ይበላቸዋል ሲላት፣ እንዴ ጅብ እኮ ሊበላቸው ነው አዴና ወንድሜን የሚል ሀሳብ ነበር የሰጠችው። ብርሃኔም እንደዛ ማለት አይደለም ተረጋጊ፣ በዚህ ድቅድቅ ጨለማ ወዴትም አትሄጂም ማለቱ ነው እንጂ ጅብ ከየት መጥቶ ይበላናል? ሁሉም ቤት እኮ ዝግ ነው። ሁላችንም ከየቤታችን ምን ያለ ነው አለቻት። የአዳይ እናትን በጣም ተናዳ ነበረ። ነገ ጧት እሄድለታለሁ። ደግሞ ምንድን ነው የሰው ሰው ማገት የጀመረው እያለች ነበረ። አሹም ወደ ቤት እሄዳለሁ አለ። በዚህ ጨለማማ ብቻዋን አትሄድም አሉት ዳይመንድን። በቃ እኔ አብሬ እሄዳለሁ አለው ኪንጎ። እኔስ አለ አንተ ደግሞ ያለኔ ደምዘወር አይሰራም። እንደዚህ ያርፈተኛና ነገ እንገናኛለን ብሎታል። ተያይዘው ወጥተዋል። ብርሃኔንም አደራ ብሏታል ማለት ነው እንግዲህ ልጁ እንድጠብቅለት ንጉስን። በሌላ በኩል አደይና ዲብም እንግዲህ ታግተው ይገኛሉ። ዲብ በጣም ተደብድቧል። አደይ ለምን መጣህ ትለዋለች። ለዚህ ነው እኮ በቃ እኔ የፍቅርን መቀበል ያቃተኝ ከዚህ ሁሉ ጉድ አንተን ማስገባት ስለማልፈልግ ነው የሚል ሀሳብም እየሰጠችው ይመስላል። አደይ አንች በሌለሽባቸው ቤቶች በጣም ቤቱ ይደብር ነበረ ሲጀምር ነገር ይሻለው አንችን ካጣሁ ምንም ሰላም እንደሌለኝ ለዚህ ነው የመጣሁት። በጣም ነው በቃ አንቺ አየሽውን የሰውነት መቁሰል ነው የልቤ ግን አላየሽውም እያላትም ነበር። አደይ ማንተም በፍቅርና በቤዛ በቃ ሁሉ ነገር ማሰቢያ ሁሉ ተዘግቶ ነበር ልሰማኝ አልቻልክም ብለዋለች። አደይ እንግዲህ ዴቨን ካየች በኋላ የመደሰት ስሜት ታይቶባታል። ፊቷ እያበራ ነበረ። ምንም በዛ ችግር ውስጥ ብትሆንም ደስ ብሏታል ዴቨን ስላየችው። ዴቨም የኔ ቆንጆ ስለ ሁሉም ነገር ይቅርታ ብሎ ጠይቋታል። እና ኪንጎን መጥተዋል፣ ልዶን መጣለች የሚገርመው ነገር እያለች እያለ እየነገራት ነበረ። እሷ ደግሞ ቆይ እኔ ግን እኔ ምን ባረግላችሁ ነው የሁሉ ሰው ከኋላ የመጠ ብላ ተደንቃ ነበረ። ብሄብም ከዚህ ሁሉ እንዴት መውጣት እንዳለብን ማሰብ አለብን፣ መንገድ አይጠፋም እያለ ነው። በሌላ በኩል ደግሞ ኤላ አስቀይሞሻል ወይ ብሎም ጠይቋታል። አይ ሁላችሁም እንደዛ ስትረባረቡብኝ በቃ ከፋኝናት እያለ ብዬ እንጂ እሱ እንኳን በሰዓቱ ምንም አላስቀየመኝም የሚል ሀሳብ ነው የሰጠችው። እንዲሁም እስከዚህ ድረስ እየመራ ያመጣኝ ዳይመንድ ነው ብሏታል። ተስፋዬ ጨልሞ ነበረ። ከዚህ በመምጣት ከብዙ ነገር አድነኛል ብለዋለች። እውነት ነው ከመደፈር አድኗታል። እሱ ቢያዝም አደይ ማሌና ጫኔ ሊጫወቱብኝ ነበረ፣ አንተ እዚህ ውስጥ ባት መጣ ህይወቴ ተበላሽተዋል እያለችም ነበረ። ዴቨም ተስፋ እየሰጣት ነው። ከዚህ ቦታና ከዚህ ሀገር የዥሽ ጠፋ አለው እንዳፈር እያላት ነው። አለልኝም እያወሩ እያለ ገብቶባቸዋል። እዚህ ቁጭ ብላቸው እያወራችሁ ነው አይደልስ ሲላቸው ጫኔስ ብለውታል። ጫኔን ደግሞ ለመፈለግሽው ጫኔማ እየታደለው ከሚስቱ ጋር ሄደ እኔ ያለው እንጂ እያለ ነበረ። ከዚህ ጋር በጣም ሚያሰቀኝ አለልኝ። ይህን መሰለ የከተማ ሰው ወደሽ እንግዲህ እምቢት ያለሽ እያላትም ነበረ አለልኝም። ስንቱን ሰው እንዳራን ገበገብሽው ይኸው የከተማ ልጅም ማመጠሽ እዚህ እንገበገብልሻል እያለ ይደበድበዋል። አትንከው እያለችም ነበር። በሌላ በኩል ጫኔ እና ሮማን ሮማን እንግዲህ ታሳዝናለች። እጇን ምግሯን ታስሮ ነው ያለው። እንደዚ አይነት ጨካኝ ባልም አለ እንግዲህ እንደ በገጠር ግን እንደዛ አይነት አለ። ኧረ የጫኔ የሚስትነትማ የተለየ ነው። ባልነት ሽሮ ስታቀርብለት እንግዲህ፣ ለምን ቀዘቀዘ ብሎ ደግሞ አስሮ እጇንም ምኗንም ቧጓሮ ያነሳል። ሮማን ደግሞ እኔ ከነጋ ምንም ነገር አልቀመሰውም በቃ አሁን እሳት አቀጣጥዬ እሺ አሞቃለሁ ስትለው እኔ አልፈልግም ብሎ እንግዲህ ሌላ ነገር ነው የፈለገው ፍቅር እና እናቷም ፍቅር ሳሎን ላይ ቁጭ ብላ ነበር። በሰላም ነው ትላት አለች፣ እንቅልፋል ውስጥ ብሎ አለች። ስለ ደብም እያወጥ ጠይቀቻት እያወራቻት ነበር። ለምንድን ነው እናቷ ዴን በግድ መዳር የፈለገችው? ብላም ጠይቀቻት የፍቅር እናትም አባቷ ነው እንጂ እናቷ እኮ እንደዛ አታደርግም አለቻት። ፍቅርም ቆይ አባዬ አሁን ባል ያመጣልኝ ትቀበያለች ወይ ስትላት፣ ሀሳቧን አልተስማማችም ገና እኮ ተማሪ ነሽ የሚል ሀሳብ የሰጠቻት ፍቅርም ታዲያ ቁሜ ልቀር ነው እንዴ? በቃ ቆይ አሁን ዴቨ ቢመለስና እሱን አግብቼ ነው ሰርፕራይዝ ማድረግሽ እያለቻት ነው። ደግሞ አባቴ አባቴ አትበይ ለማይወድሽ ነገር የሚል ሀሳብ ሰጣታለች። ጸሎቷ ደግሞ አዳይን በዛው ያስቀርልኝ ነው። የአዳይ እናትና ሌሎችም ሰብሰብ ብለው እያወሩ ነው። ወንድም ይቀረ እያለች ነው። ልዱም እኔ የምልሽ የአዳይ እናት እዚህ ቤት ነው እንዴ የምትኖሩ ብላ ምጠይቃታለች። ልዱ ቀበቷ አሁን አለቻት። አዳይ መሲ ነው አዎ፣ ይህ ቤት የአባት ቤት ነው። ከዚህ አልተወለዱም አዳይና ብርሃኔ ያው ተወለዱት አባታቸው ቤት ነው፣ ስንፋታ ግን ወደዚህ መጣ አለቻት። ለምን ተፋታችሁ ጠይ ብላም ጠየቀች። ሚስት የምትለውን ካልሰማ ምን ያደርጋል በኋላ አለቻት። ጀሮቿ የሰማም የሚል ሀሳብ ሰጠች። አረ እንደሱ አይደለም አለቻት ብርሃኔ። እንግዲህ ልክ እየተጋባች ነው ከልዱ ጋር። ልዱ ግን እያደንናት ወዳታለች መሰለኝ፣ እየጠየቀቻትና እያወራቻት እሷ የምትለውን ደግሞ ሽሽ እያለች ነው ያለችው። ያደናትም ኪንጎን ምንድን አንተ ብላ ጠይቀዋለች። እሱ ደግሞ ጓደኛዋ ነው ብሏታል። ለምለም እና ቤዛ ያዴ እና ደውላ እኔ ወደ ቤት እያለች ነው። ከዛ ቀደም ብሎ ግን ጫሌ ሚስቱን በጣም እያዘቃያት ይገኛል። ሮማን በጣም ስቃይ እየበዛባት ነው። ሰው እንዴት ነው ሚስቱን እጁንም እግሯንም አስሮ በቃ ስራሰሪ ማንም ጋር እንዳትገናኝ ብሎ በቃ አሳስሮ የሚያውላት። አሹ በጣም መልካም ሰው ነው። ሴቶችንም ይከላከላል ከወንዶቹ ደምንድም እኔ ምልህ ሮማ የት ነች ብሎም ጠይቆ ነበረ። ሮማማ ቤተሰቦቿ ዳሯት። ያለ ፍላጎቷ ወደ ከተማ አጠፋለው ስትል መኪናውን አፈንድተው መንገድ ላይ ዳሯት ለገንዘብ ብለው የሚል ሀሳብ ነበር የሰጠው ዳይመንድ። በጣም አዝኗል። ባያት ደስ ይለኛል የሚል ሀሳብም ሰጥቶታል። ቤታቸው የት ነው ብሎትም ከእናደ ቤት ወደታች ብሎ ነው ብሎታል። የአዳይ እናትም ጭንቅላቷን ይዛ ወይኔ ልጄ ትላለች። ብርሃኔ የአረባ ከሽማዩ የሞተች እኮ አታስመሲው እያለች ነው። ወይ እነ ዳይመንድን ጠረቻቸው ልምጣ እንዴ ስትል መጦ ማለት ነው። ልዱም በቃ ወንድሜን እያለች እየቀውጠችው ነው። ለምለም ወደነ ባርኮ ቤት መታ ነበረ። እናቷ ቡና ፌሌ ብላ ታፈልታለች። እንዲሁም አዳይን ምን ሲያረጓት እንደነበረ አንድ ባንድ ነግራታለች። ፍቅርን መጣች እና ምንድን ነው ስለኔ የምታወሪው ብላ ተናገረቻት። እናቷም ቷም በጠፊዮን ያለቻት የማንንም ወሬ እየሰማሽ ያዚ አትማች አለቻት። ማለት ነው እንደውም ወደ አባቴን የሚሄደው እያለች እንግዲህ ያስፈራራሽ ነው ያደ ማወቅ እንግዲህ እየጓጎ ነው ማለት እየፍቅርን ሌዶም ወንድሜ ብላ እንግዲህ ጠፍታለች። ከቤት ብርሃን እየፈለገቻት ትገኛለች። ወጣቶችም እንግዲህ አዳይን ለማዳን እየተፎካከሩ ና እየሞከሩ ነው። ያዳ አባትም ወስኗል። አቶ ጌታሁን ለሚባለው ልጁን አስረክቦ ሊሰጥ ነው ጠብቋት የተባሉት ወጣቶችም እንግዲህ ለምን ራሱ መጥቶ አይወስዳትም እያሉ ነበረ። አደይን እንግዲህ ማንም ሚያድናት አዳይን እንግዲህ ወደ ጌታሁን ተይዛ ሄዳለች። ዴቭን አትንኳት እያለ እየጮኸ ነው። አደይም እንግዲህ ምን አይነት እንደሚገጥማት አናውቅም። ዴቭንም አሹ መጥቶ አላቆታል ማለት ነው። ከታሰረበት እጅና እግሩን ፈቶለታል። እስኪ ቀጣዩ ደግሞ ምን እንደሚሆንም እና ይሆናል። ሰላም ጤና ይስጥልኝ። በቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉላለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። አዳይን ማን ያድናታል?